ሰላም ተመልካቾች እንዴት ሰነበታችሁ። ከቤት እስከ ሀገር የኛ ቤት ፕሮግራም ተጀምሯል። የዛሬ የእኛ ቤት እንግዳችን ወይዘሮ ዘለቃ በቀለ ይባላሉ። የጋብቻና የቤተሰብ አማካሪ መምህርና አሰልጣኝ ናቸው። በትዳር 53 ዓመት ቆይተዋል። ትዳር ሲቃኝ፣ የቤተሰብ አምልኮና ማን ያገኛታል የተሰኙ መጽሐፎችንም ጽፈዋል። የዛሬው የእኛ ቤት የውይይት ርዕሳችን ሴትነት እናትነትና ሚስትነት ነው። ከወይዘሮ ዘለቃ ጋር ጥሩ ቆይታ እንደምናደርግ ተስፋ እያደረኩኝ አብራችሁ እንድትቆዩ ጋብዛለሁ። እንኳን ደና መጡ ወይዘሮ ዘለቃ እኮ እንደና ቆየሽኛ። አመሰግናለሁ ስለጋበሽ። በቤተሰብ ውስጥ ሴትነት ምንድን ነው? ሴትነትን ስናስብ ሴትነት ሴት ስትባል በቤተሰብ ውስጥ ራሷን አሳልፋ የምትሰጥ ጽናት ያላት መስዋዕትነትን የምታሳይ የነዚህ ነገር ተምሳሌት ነች። ሴት ማለት ምን አይነት ሚናስ ይኖራታል? ቤተሰብ ውስጥ ሁል ጊዜ የምታስቀድመው ቤተሰቧን ነው። በአካባቢዋ ያለው? በቤቷ ውስጥ ያለውን ስሜታዊ ንቅናቄ ታያለች፣ ትመለከታለች። ጤናማ ጤናማ አትሞስፌር እንዲኖር ትመኛለች፣ ትጥራለች። በልጆቿም፣ በቤተሰቦቿም በአካባቢዋ ላለ ሁሉ በተቻለ መጠን ጤናማ ጤናማ ነገሮች ለመፍጠር የምትጥር ሴት ነች። ሁሉ ነገር የሚያሰጋት፣ ሁሉ ነገር የሚያስደስታት ሁሉን ለሁሉ ነገር መልካም የምትመኝ ነች። የሴት ባህል ሴት እንደው እንዴት ነው ሚስት የምትሆነው? ሴት ሚስት የምትሆነው ራሷን ለሌላ ሰው ልትሰጥ ስትወስን፣ ሚስትነት ራስን ለሌላ ሰው መስጠት ማለት ነው። ሴት ተቀባይነት ዘር ትቀበላለች፣ ትውልድ ትሰጣለች። ስለዚህ ራሷን ለዛ ማዘጋጀት ራሷን፣ ውስጧን፣ ስሜቷንም የገባትንም ነገር ሁሉ ለማዋል ራሷን ማዘጋጀት ማለት ነው ሚስትነት ሚስትነት ከቤተሰብ የሚወረስ ነው ወይስ ከሴትነት ጋር ከተፈጥሮ ጋር የሚሰጥ ነገር ነው ሚስትነት ከሴትነት ጋር አብሮ እግዚአብሔር ያስቀመጠልን ነው ብዬ አምናለሁ በጣም በጣም ሴቶች ልጆች ሲጫወቱ አይተሽ እንደሆነ ስድስት ዓመት እንደዚህ የሆናቸው ስለ ሙሽራ ነው የሚያወሩት ስለ ማግባት ነው የሚያወሩት እነሱ አሁን ማን አስተማራቸው የሆነ እንትን ነገር ተምረው አይደለም በቃ ልጅ ያየውን ነው እና ስለዚህ ውስጧ ያለውን ነው እያየች የምትመጣ። ውስጧ ይመጣል። ሴት ስትሆን ማግባት እንዳለባት፣ መውለድ እንዳለባት፣ እንደዚህ አይነት አሳብ፣ ስሜት ውስጣችን አለ። ሴትነት ወደ ሚስትነት ያድጋል። ከዛ ሚስትነት ደግሞ ወደ እናትነት ያድጋል። እና ይሄ ሚስትነት ወደ እናትነት ሲያድግ እናትነትን ደግሞ በተለየ መልኩ ከሴትነት ጋርም ከሚስትነት ጋርም የተዋሃደ ግን ደግሞ ልዩ ነገር ሆኖ እናገኘዋለን። እና እንደው እናትነት ከሚስትነት ጋር ተያይዞ የሚመጣ ነገር ነው? በተፈጥሮ የሚሰጥ ነው? ወይስ ልጅ ሲወለድ በራሱ ከልጅ ጋር የሚመጣ የተፈጥሮ ሁኔታ አለ? እናትነት ስለወለደች ብቻ የሚመጣ ነገር አይደለም። ሴት ውስጥ እግዚአብሔር ያስቀመጠው ነገር ነው ብዬ ነው ማምነው። በቃ ሴት ሁሉ እናት ነው ብዬ ነው ማምነው። በዓለም ላይ እኮ የሚያስደንቁ ያልወለዱ ሴቶች አሉ ትልልቅ ተጽዕኖ የሚያመጡ ሰዎችን ያሳደጉ። ስለዚህ እናትነት አርግዙ ከመውለድ ጋር የተያያዘ ነገር ብቻ አይደለም። የተሰጠን ጸጋ ሌላውን የማሳደግ ሌላውን የማብቃት ይሄ ውስጣችን የተቀመጠ ነገር ነው። አሁንም የሚገርሙ የሚገርሙ እህቶች እናቶች አሉ፣ የወደቁ አንስተው የሚያሳደጉ ብዙ ቦታ የደረሱ በጣም ብዙ የምናውቃቸዋሉ። እና ስለዚህ እናት ስንሆን ብቻ ሳይሆን ሴትነታችን እናትነትን ያጠቃልላል። ከእናትነት ከሚስትነት ወደ እናትነት እንዴት እንሸጋገር? ይሄ በጣም የሚገርም ሽግግር ነው። ሚስት ትሆኝና በጣም ብዙ በራስሽ ትኖሪያለሽ፣ በስሜትሽ ዙሪያ ትኖሪያለሽ፣ የወደደሽን እያረግሽ የምትፈልጊውን እያረግሽ ትኖሪያለሽ። ከዛ ተሸጋግረሽ እናት መሆን ስትጀምሪ ትረጋጊያለሽ፣ የምትፈልጊያቸውን ነገሮች ለማድረግ ትቆጠቢያለሽ። እዚህ ጋ አሁን ኃላፊነት አለብሽ፣ የምታስቢለት ተጨመረብሽ። በፊት አንድ ባልሽ ነው፣ አሁን የምትጨምሪው ተጨመረብሽ፣ የምትጠነቀቂው ጊዜ የምትሰጭው የምታስቢው እንቅልፍ የምታጭለት ምን በላ ምን ጠጣ የምትይው ሌላ ኃላፊነት ተጨመረ ስለዚህ ከሚስትነት ወደ እናትነት ስትሸጋገሪ ከራስሽ እየተላቀቅሽ ሳክሪፋይስ የሆነ መስዋዕትነት ያለው ኑሮ ለመኖር እየወሰንሽ የምትመጭበት ሂደት ነው የእናትነት ሂደት ሴትን ከላይ የገለጽናት ሴት አለች ሩሩናት አዛኝናት ለሌላው የምትኖርናት ሚስትም እንደዛው ከባሏ ጋር ያለውን በደስታ ምንም ለመኖር እንትን ያለች ናት እና ና ልክ እናት ደግሞ ሆነው ብዙ ግድ የሌላቸው ለልጆቻቸው አሉና፣ እንዴት ነው ይሄ ልዩነት የመጣው? ከተፈጥሮ ጋር ከሆነ በምድር ላይ ሰው ኃጢአት አለ ኃጢአት የሚባል ነገር አለ። ሰው ብላ ኃጢአት የወደቀ ነው፣ በክፋት የወደቀ ነው። ስለዚህ መልካም እንዳለ ሁሉ ደግሞ በክፋት የወደቀም አለ፣ በኃጢአት የወደቀም አለ። እና ሰው የኃጢአት ውጤት ስለሆነ ብዙ የምንሰራቸው ነገሮች ፈሪሃ እግዚአብሔር በውስጣችን ከሌለ በጣም አስቸጋሪዎች ነን ሴቶች ስሜታችንን ልንገዛ ይሄ ቀን ያልፋል የሚጥሉ ሰዎች ይሄ ቀን አያልፍም ነው። አንዳንዶች ልጃቸውን ጥለው ራሳቸውን የሚገሉ አሉ። ጥለውም ደግሞ የሚኖሩ አሉ። እውነት ኑሮ ነው የሚኖሩት ኑሮ አይደለም፣ የክስ ኑሮ ነው። ያሁም ብዙዎቹ በዚህ ምክንያት ነው የጣልኩህ እያሉ የሚመጡ አሉ። የጸጸት ነው፣ የችግር ነው። እንዳልኩሽ የምንኖርበት ይሄ ምድር ይሄ ዓለም ክፋት፣ ኃጢአት ያለበት ስለሆነ ሰው በእንደዚህ አይነት ውድቀት ውስጥ ይገኛል። ከኃጢአትም ከምንም ጋር የሚያያዝም ቢሆን አሁን እንዳነሱት ማረም የምንችላቸው ነገሮች አይኖሩም። ምናልባት አሁን ሂደቶችን አይተናዳ ሴት ከዛ ሚስት ከዛ እናት ነው የሚኮነው። ከዚህ ያፈነገጠ ነገር ሲኖር ነው ወደ ክፋትም ወደ ምንም የሚካሄደው እና ያንን ሂደት ማረም አይቻልም? በደንብ ይቻላል። እንደሚገባ ማህበረሰባችንን ብናስተምር አሁን እንዲህ አይነት እንዲህ አይነት ፕሮግራም በጣም ቢበዛ እንደው እንዲህ በአንድ በቴሌቪዥን ጣቢያ ብቻ ሳይሆን በየከፍተኛው በየቀበሌው የምንማርበት ቢሆን ወደዚህ ውሳኔ የሚመጡ ሰዎች እኮ ጨልሞባቸው በቃ አይነጋም ነው ተስፋ አለ ነገ አለ ማለፍ ይቻላል ይህን ነገር ሊሆን ይችላል ብሎ ተስፋ የሚያሳይ መንገድን የሚያሳይ ትምህርት ነው እውቀት ብርሃን ነው ሰውንም ተስፋ የሚሰጥ ነገር ነው እና በማህበረሰባችን ውስጥ ይሄ ትምህርት ቢበዛ፣ የሃይማኖት ተቋሞች ይህንን ትምህርት በቤተክርስቲያን በቤተ እምነት ውስጥ ቢሰጥ፣ በመስጊድ ቢሰጥ ይሄ በጣም ትልቅ ነገር ነው። አሁን ያነሳሽው ምንድን ነው? የሚጎለን በቂ ትምህርት አዳገኝ ማህበረሰባችን የሚገባንን ትምህርት እኔ ሴትነቴን ገጥመውኝ ያውቃለሁ፣ እንዳልኩሽ እኔ 15 ዓመት ነው ሴቶች ሜንተር ስናደርግ 45 ዓመት ነው ጋብቻ ስናማከር የነበረው ሴትነቴን ጠላሁት፣ ሴት እግዚአብሔር ለምን አደረገኝ ብለው የሚሉኝ ገጥመውኛል። ለምን ከሚያልፉበት ጫና። ስለዚህ ሊታረም ይችላል ልልሽ ፈልጌ እንግዲህ ስንገባ ሴትን የገለጹበት መንገድ አለና ሴት ተንከባካቢናት፣ አቃፊናት፣ ደጋፊናት፣ ቤትን ኑሮን ለማቆም የምትተጋ ሰው ናት። ያላት ተፈጥሯም እንደዛ እንድታረግ ያደርጋታል። እና እንደው ጥሩ ሴት ጥሩ ሚስት ጥሩ እናት ለመሆን ምንድን ነው መስፈርቱ? ጥሩ ሚስት ለመሆን ምንድን ነው መስፈርቱ? እኔ መቼም ማን ያገኛታል የሚለውን መጽሐፍ እንድታነቡ በጣም አደራላለሁ። የልባም ሴት ሚስጥር ነውና በጣም አደፋፍራለሁ። ገና አዲስ የወጣ መጽሐፍ ነው። ልባም ሴት ጠቢቡ ሰለሞን ምን ይላል? ጥበበኛ ሴት ይላል። ጥበበኛው እንዳይልም አይገርምሽ? ጥበበኛ ሴት ቤቷን በእጇ ትሰራለች ይላል ሰነፍ ሴት ግን በእጇ ተፈርሰዋለች፣ ይላል እና በጣም ይገርመኛል። ጠቢቡ ሰለሞን ጥበብ በውስጧ ያለ ነገሮችን የምትመለከትበት ዓይኖቿ ብዙ የሚመለከት ብዙ አቅጣጫ የሚያይ ከባሏ ጋር የምትሄድበት ከባሏ ቤተሰቦች ጋር የምትሄድበት ከልጆቿ ጋር የምትሄድበት፣ ይሄ ጥበብ ትልቅ ወሳኝ ነገር ነው። ሁለተኛ ራሷ ላይ በትጋት የምትሰራ ሴት ራሷን ለማሳደግ፣ ራስን ለማሳደግ ስንል ብዙ ጊዜ የምናስበው ስለ ትምህርታችን፣ ስለ እውቀታችን፣ ጥሩ ነው መልካም ነው ግን አሁን እዚ ጋር የምናነሳው ስለ ስሜት ብልህነት ነው የማነሳው። አሁን በዓለም ላይ የተጠና ጥናት አለ። አንድ ሰው ሙሉ ስኬታማ ህይወት የሚኖረው የእውቀት ብልህነት ሲደመር የስሜት ብልህነት መቶ ፐርሰንት ስኬታማ ህይወት ይኖራል ይላል። ምን ያህል ፐርሰንት ነው እውቀት አንቺ ላይ ተጽዕኖ የሚያደርገው? ምን ያህል ፐርሰንት ነው ይሄ የስሜት ብልህነት ኢሞሽናል ኢንቴሊጀንሲው ተጽዕኖ የሚያደርገው ብለን ስንል የእውቀቱ ብልህነት 20% አንቺ ላይ ተጽዕኖ ያደርጋል። ጥሩ ነው ያስፈልጋል ማለት ነው። ግን የስሜት ብልህነት ግን 80% አንቺ ላይ ተጽዕኖ ያደርጋል። ስለዚህ እዚህ ላይ ምን ሆና ፎከስ ዶና ኢንቴንሽናሊ ራስዋም ላይ ቤቷም ላይ አካባቢዋ ላይ የምትሰራ ሴት አካሄዷ ገብቷት፣ ኢንቴንሽናሊቲ ሆን ባይነት ያስፈልጋል። ፎከስ ትኩረት ያላት ህይወቷ ላይ ትኩረት ያለው ቤቷ ላይ ትኩረት ያላት ሴት፣ እሷም ትክክለኛ ሚስትነት መንገድ ላይ መጨረሻ ህይወትን ከውስጥ ወደ ውጭ የምትኖር ሴት፣ ህይወትን ከውስጥ ወደ ውጭ የምትኖር ሴት ተወዳድራት ከውጭ ባለው ነገር ላይ አይደለም ህይወቷ የሚመሰረተው። ሳትወዳደር፣ ከውጭ የሚሆነው ነገር አፌክት አያደርጋትም። ውስጧ ያለው ነገር ነው የሚመራት። የእኛ ማህበረሰብ ልጆቻችንን አወዳድረን ያሳደግ ነው። እህትሽ ቀደመችሽ እየተባለ ነው። እህትሽ ልትበላብሽ ነው ነው የምት ስለዚህ፣ ርቦሽ ሳይሆን እህትሽ እንዳትበላብሽ ነው የምት ስለዚህ ያደጋለን ህይወቷን ያለ ውድድር የምትመራ ሴት ህይወቷን ከውስጥ ወደ ውጭ ነው የምትኖረው። ይቺ ትክክለኛዋ ወደ ሚስትነት አቅጣጫ ቤቷ ዘመኗ ሲያልቅ ህይወቷ ስኬታማ ነው። ሌጋሲዋ ትውልዷ ትታው የምትሄደው ይህንን ውድድር የሌለውን ህይወት የሚኖር ህይወትን ከውስጥ ወደ ውጭ የሚኖር በጣም ወሳኝ መርሆ ነው የሚያስፈልግ። ሙሉ ሴት የሚያደርጋት ሙሉ ሚስት የሚያደርጋት ሙሉ እናት የሚያደርጋት ይህ የህይወት መርሆ ነው። የመጨረሻው ይቅርታ አድራጊ ነች። ሙሉ የሚያደርጋት ይቅርታ አድራጊ ናት። ሁል ጊዜ ይቅርታ ሰጪ ናት። ጠባቂ አይደለች። ይቅርታ በጣም ትልቅ ነገር በሚስትነት ህይወት ውስጥ ዋና ነገር እሱ ነው። ብዙ እኔ በህይወቴ ትልቅ የህይወቴ ቻሌንጅ የነበረው ይቅርታ መጠየቅ ነበረ። ከባለቤቴ ጋር ተዋውቀን አምስት ዓመት ሁለት ዓመት ተዋውቀን ተጋብተን ሶስት ዓመት አምስት ዓመት እስኪሞላን ድረስ አንድ ቀን በስህተት ይቅርታ ጠይቄ አላውቅም። ይቅርታ እዚህ ጋር ያንቀኛል። ስለዚህ ባለቤቴ ሁልጊዜ ይቅርታ ይቅርታ እየጠየቅ አስተማረኝ። ይቅርታ መጠየቅ አሁንም ትልቁ ቻሌንጅ ይቅርታ ለመጠየቅ ነው። ይቅርታ ይጠየቃል። ይቅርታ የምትጠይቅ ይቅርታ የምትሰጥ ሙሉ ናት። ሌላው የመጨረሻው ሐሳቤ አደራ የምለው በጣም በሚስቶች በሴቶች አካባቢ የሚታይ ኩርፊያ ነው። እኔ በጣም አኩራፊ ነበርኩ። ኩርፊያ ማለት ጨለማ ቤት ውስጥ መቀመጥ ማለት ነው። እኔ ዲስክራይብ ሳደርገው በቤት ውስጥ ኩርፊያ አለ ማለት መብራት ጠፍቶ ልጆቻችንን ይዘን መቀመጥ ማለት ነው። አሁን መብራት ሲጠፋ ሲመጣ ልጆቻችን እንዴት ነው የሚሆነው? እኔ በጣም እዚያ ሀገር በቃ ከምደሰጥበት ነገር ማታ ማታ የምሰማው ጨዋታ ነው። ልጁ ሰው ሁሉ ሲጮኋ መብራት መጣ። ልክ እንደዛ ነው። ልጆቻችን ኩርፊያ የሌለበት ቤት ሲኖሩ ደስታ ነው። ኩርፊያው ሲኖር ጨለማ ነው። ስለዚህ ኩርፊያ በህይወቷ የምታሰብ ከባሏችን ጋር ግጭት ሊኖረን ይችላል፣ አናሳድርም። ሳናሳድር የዕለት ሁለት ፈተን ማደር መለማመድ ይሄ አንዱ የህይወት ሂደት ነው። ቆንጆ ሀሳብ ነው ያነሳ ነው። ግን ትንሽ ኩርፊያ ላይ እንድናወራ እፈልጋለሁ። ምክንያቱም ብዙ ቤት ያለ ነገር ነው። በተለይ ስሜቴን ለምን አይረዳኝም? በተለይ ሚስቶ ነው እናቶ ነው ጫናው አለ አይደለ? ቤት ውስጥም አለ ውጭም ስራ ይኖራል። እሱ ለምን አይረዳኝም በሚል አንዳንድ ሴቶች ቅሬታቸውን በኩርፊያ የሚገልጹ አሉና እንደው ከኩርፊያ ይልቅ ያው ንግግር መቅደም እንዳለበት እንድናሰምርበት ፈልጌ ነው። ማለት በጣም ኩርፊያ እንዳልኩሽ በጣም አኩራፊ ስለነበርኩኝ፣ የሰው ስሜት በጣም ይገባል። እኔ ሳኮርፍ ኩርፊያ ዝም ብሎ ኩርፊያ ብቻ ሳይሆን፣ ያው ሌሊት ስትተኝ ትገላበጫለሽ። ካኮረፍኩኝ አልገላበጥም። ወደዛ ፊቴን በፊቴን ተኝቼ እንኳን እንዳላየው ማለት ነው። የኩርፊያዬን ጥልቀቱን ነው ማሳየሽ። እንደዛ ነበርኩኝ። እና በጣም ከባድ ስንተዋወቅ መጀመሪያ ባለቤቴ የነገረኝ ነገር የጠየቀኝ ነገር ምንም አይነት ነገር መካከላችን ሊፈጠር ይችላል ግድ የለኝ ማለት ግን ኩርፊ አልወድም ማለት። ያንን አልወድም ያለውን ነገር ነካሁት ማለት ቀላል አልነበረም። በጣም በጣም ባለቤቴን እንደውም ቆይተን ቆይተን ሀያ ዓመት ምናምን ከሞል እውነት ንገረኝ ያን የማስቸግርህ ጊዜ እንደ ምን ብልሃል? እውነት ልንገርሽ አልጓል እግዚአብሔር እቺን ሴትዮ ወይ ለውጣት ወይ አስወጣልኝ ብዬ ጸልያለሁ። እኛ ስለዚህ እንዴት መራራ እንደነበረ ላሳይሽ ነው። ኩርፊያ በጣም መራራ ነገር ነው፣ እና ስሜታዊ ነን እኛ ሴቶች፣ ስሜታዊ ነን። ስሜታችን በቀላሉ ይጎዳል፣ በቀላሉ ደስ ይለዋል። ግን በጣም የጠቀመኝን ነገር እንደው ለካ የተበደልኩትን ነገር ስሜቴን መናገር ይችላል። ኩርፊያ እኮ ስሜትሽን አለመናገር ማለት ነው። እወቅልኝ ነው። እንዴት ያውቃል? እሱ ወንድ የእኔን ሴት እንዴት ያውቃል? አንዱ እውቀት እኮ የወንድና የሴት ልዩነትን አስተሳሰብ ልዩነት ማወቅ ነው። ስሜታችንን የተጎዳንበትን ጊዜ መርጠን ቁጭ ብለን እኔ እያለቀስኩ የተንገፍኩበት ጊዜ አለ። ከእኔ ጋር አልቅሶ አቅፎኝ ይቅርታ የሚጠይቀኝ ጊዜ አለ። ስሜታችን የተጎዳንበትን ባውንድሪ ሳናልፍ፣ ቀይ መስመር ሳናልፍ ስሜታችን ውስጥ ሆነን መናገር ግጭቶቻችንን ያጠፉናል። እንዲህ አርገኝ፣ እንዲህ አርገኝ ካልኩኝ ምን አልኩ? እሱ ባውንድሪ ውስጥ ገቡ እኔ ባውንድሪ ውስጥ ሆነው መናገር ማለት ባውንድሪ ማለት የኔ መጨረሻ የእሱ መጀመሪያ፣ የኔ መጨረሻ የአንቺ መጀመሪያ ማለት ነው። ስለዚህ ስሜቴን ስናገር ያዘንኩበትን ነገር ስናገር እኔ ውስጥ ሆኜ ዛሬ በጣም አዝኛለሁ፣ እንደዚህ እንደዚህ የተፈጠረው ነገር ጎድቶኛል። ግን ሳታማክረኝ ገንዘብ ለከሌ ሰጥተሃል፣ ይሄ ነገር ስሜቴን ጎዳው፣ በቃ አዝኛለሁ። እነሱ ምን ይሉኛል፣ ስሜቴን ነው የምናገረው። እንዲህ ማድረግ የለብህም ካልኩ እሱ ባውንድሪ ውስጥ ገባ እሱ ዲፌንድ ለማድረግ ይነሳል። ስለዚህ ግጭት ውስጥ ገባን ማለት ነው። ስሜቴን ስናገር ግን ርህራሄ ነው እንጂ ወደ ግጭት አይገባም። ከኩርፊያ ይልቅ ስሜታችንን መግለጽ መቻል አለብን። በተለይ ኩርፊያችን ለልጆቻችን ጨለማ ነው። በጣም ትልቅ ነገር ነው። በጣም ጥሩ ሀሳቦች ነው ያነሳ ነው። ዛሬ በእኛ ቤት ሴትነት ሚስትነትና እናትነት ላይ ውይይት አድርገን ነበረ። ተመልካቾች ጠቃሚ ሀሳቦች እንዳገኛቸው ተስፋ እያደረግን ሳምንት በሌላ መሰናዶ እስከምንገናኝ ቸር ሰንብቱ።